ወይዘሮ ሎሚ በዶና እንዲሁም የመንግስት ዋና ተጠሪው ዶክተር ተስፋዬ በልጅጌም በዚሁ ስብሰባ ላይ ለመገኘት ወደ አዳራሽ እየገቡ ስለመሆናቸው ምስል ላይ የተመለከትን እንገኛለን። ከፕሬዚደንቱ ንግግር ባሻገር ሌሎች የመንግስት ከፍተኛ የስራ ኃላፊዎችም በዚሁ ስብሰባ ላይ ወይም የሁለቱ ምክር ቤቶች የመክፈቻ ስነስርዓት ላይ ይገኛሉ ተብሎም ይጠበቃል። ቀደም ሲል እንዳነሳ ነው የፕሬዝዳንት ታዬ አጽቀሥላሴ ዋነኛ የመክፈቻ ንግግሮች ማተኮሪያ ጉዳዮች ማህበራዊና ፖለቲካዊ ጉዳዮች ይሆናሉ። በተለይ ባለፈው አመት የተገኙ ስኬቶችን አስቀጥለን በ2018 በጀት አመት ትኩረት የሚደረግባቸው ዋና ዋና ጉዳዮችን በተመለከተ ሀሳብ ያነሳሉ ተብሎ ይጠበቃል። በተለይ በዘንድሮ አመት በርካታ አዳዲስ ፕሮጀክቶች እውን የሚደረጉበት መሰረት ድንጋይ የተጣለበት ደማሆፕ ሪል ስቴት በሲግናል 100% ተሰርቶ ያለቁ ቅንጡ መኖሪያ ቤቶች በቦሌ መዳኒ ዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች በመጠናቀቅ ላይ የሚገኘው የቦሌ አዳያባ ሳይታችን በመጪው ታህሳስ 2018 ዓመተ ምህረት ቁልፉን ልናስረክቦ ሽር ጉድ ላይ ነን። ደማሆፕ ሪል ስቴት ቀድሞ የገዙ ደንበኞቹን እንኳን ደስ አላችሁ እያለ ከፍተኛ የንግድ እንቅስቃሴ በደራበት በታላቁ ሾላ ገበያ አካባቢ የንግድና የመኖሪያ ቤቶችን ሳትገዙ እድሉ ላለፋችሁ ሽያጩ ተጧጧፈ ስለሆነ ይፍጠኑ እንሎታለን። ለልዩ ልዩ ፕሮግራሞች የሚሆኑ ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ደማሆፕ ሪል ስቴት ቅንጦት ይገባውታል። ወይዘሮ ሎሚ በዶና እንዲሁም የመንግስት ዋና ተጠሪው ዶክተር ተስፋዬ በልጅጌም በዚሁ ስብሰባ ላይ ለመገኘት ወደ አዳራሽ እየገቡ ስለመሆናቸው ምስል ላይ እየተመለከትን እንገኛለን። ከፕሬዚደንቱ ንግግር ባሻገር ሌሎች የመንግስት ከፍተኛ የስራ ኃላፊዎችም በዚሁ ስብሰባ ላይ ወይም የሁለቱ ምክር ቤቶች የመክፈቻ ስነስርዓት ላይ ይገኛሉ ተብሎም ይጠበቃል። ቀደም ሲል እንዳነሳ ነው የፕሬዝዳንት ታዬ አጽቀሥላሴ ዋነኛ የመክፈቻ ንግግሮች ማተኮሪያ ጉዳዮች ማህበራዊና ፖለቲካዊ ጉዳዮች ይሆናሉ። በተለይ ባለፈው አመት የተገኙ ስኬቶችን አስቀጥለን በ2018 በጀት አመት ትኩረት የሚደረግባቸው ዋና ዋና ጉዳዮችን በተመለከተ ሀሳብ ያነሳሉ ተብሎ ይጠበቃል። በተለይ በዘንድሮ አመት በርካታ አዳዲስ ፕሮጀክቶች እውን የሚደረጉበት መሰረት ድንጋይ የተጣለበት እንደመሆኑ መጠን 2018 በጀት አመት ለመንግስት ትኩረት የሚያስፈልጋቸው በርካታ ጉዳዮች ራት ከፍጻሜው ድረስ የምትከታተሉ ነው የሚሆነው። እንግዲህ ዛሬ በሚኖረው የሁለቱ ምክር ቤቶች የጋራ የመክፈቻ ስነ ስርዓት ላይ የሚጠበቁ ሁኔታዎች አሉ። በዋናነትም ሁለቱ ምክር ቤቶች 2018 በጀት አመት ስብሰባዎቻቸውን በይፋ የሚጀምሩበት የመክፈቻ ስነ ስርዓት ነው የሚካሄደው፣ ከዚህ በኋላ ማለት ነው። በዚህ የመክፈቻ ስነ ስርዓት ላይ የፌዲሪ ፕሬዝዳንት አያስ ቀጽላሴም የመንግስት 2018 ዋነኛ ትኩረት አቅጣጫዎችና ዋና ዋና ዕቅዶችን በተመለከተም ሞሽን ወይም መነሻ ዕቅዶችን ለምክር ቤቱ ለሁለቱም የጋራ ምክር ቤቶች ያቀርባሉ ተብሎ ይጠበቃል። በዋናነት በእሳቸው ንግግር ላይ ተኮርባቸዋል ተብሎ የሚጠበቁ በርከት ያሉ ጉዳዮች አሉ። ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የመንግስት እቅዶች ዋና ትኩረት ይደረግባቸዋል። በፖለቲካ ረገድ በተለያዩ ያሉ ተወካዮች ምክር ቤት በዚሁ በተያዘው በጀት ዓመት ይጠናቀቃል። ዘመኑ አምስተኛ ዘመን ላይ ነው የሚገኝ የመጨረሻ ማጠናቀቂያ ላይ ይገኛል። በቀጣዩ በሚካሄደው ምርጫ አዲስ ምክር ቤት የሚሰየም እንደመሆኑ መጠን ዘንድሮ የምክር ቤት የመጨረሻ ቆይታውን የሚያድ አድርገው ይሆናል። እዚህ ጉዳይ ላይ በተመለከተም እንግዲህ የተወካዮች ምክር ቤት ያስቀመጣቸው ቀሪ ስራዎች ካሉም የሚጠናቀቅበት ዓመት ነው የሚሆነው። ከዛ ባሻገር በተለይ በመንግስት ደረጃ በእስካሁን ሂደት ውስጥ ሀገር እንድታንሰራራ በርካታ የልማት ስራዎች እየተካሄዱ ይገኛሉ። 2017 ዓመት ሲጠናቀቅ 2018 ዓ ምት ሲብት እንግዲህ ታላቁ የኢትዮጵያ ህዳሴ ግድብን መርቀን 2018 ዓመት የተረከብንበት እንደሆነ ይታወቃል። 2018 በጀት ዓመትም እስካሁን ካሉ ዓመታት ሁሉ በተሻለ ሀገር የማንሰራራት ምዕራፎቿን የምትጀምርበት የብርሃን መንገዷን የምታጋምስበት ጊዜ እንደሆነ ይታወቃል። በዚህ ረገድ መንግስት የጀመራቸው ግዙፍ ፕሮጀክቶችን አጠናክሮ የሚቀጥልበት እንደ ሀገር የተቀመጡ እቅዶችም ደግሞ ጠንከር ባለ ሁኔታም ተጨማሪ ስራዎች የሚጠይቅበት ጊዜ እንደሆነ ይነሳል። በኢኮኖሚ ረገድ ካነሳን በተለይ ከዚህ ከታላቁ የኢትዮጵያ ህዳሴ ግድብ ከእሱ ጋር መተው አብረው የሚነሱ የሚችሉ ጸጋና ትሩፋቶች ተጠናክሮ የሚቀጥሉበት ታላቁ የኢትዮጵያ ህዳሴ ግድብ የወለዳቸው አዳዲስ የህዝብና የመንግስት ፍላጎቶች አሉ። እነዚህን ማሳካት እንዲቻለም 2018 እንደ መንግስትም በተለይ እንደ ህዝብ ተወካዮች ምክር ቤትም አዳዲስ እቅዶች፣ አዋጆችን በማጠናከር በ በማሻሻል ረገድ የራሱን አስተዋጽኦ የሚያበረክት እንደሆነ ይታወቃል እና የተወካዮች ምክር ቤት በሚኖረው ቆይታም ይህንን የመንግስት እቅድ ይበልጥ ማጠናከር የሚያስችሉ አዋጆችን፣ ደንቦችና አዳዲስ ህጎችንም አጠናክሮ ይቀጥላል ተብሎ ይጠበቃል። እንደ መንግስት የተጀመሩ አዳዲስ ፕሮጀክቶች አሉ። ቀደም ሲል ያነሳ ነው ታላቁ የኢትዮጵያ ህዳሴ ግድብ የወለዳቸው አዳዲስ ትልልቅ ትልሞች አሉ። ማንሳት ከቻለን ከቀናት በፊት በተለይ በሶማሌ ክልል በይፋ መሰረት ድንጋይ የተጣለበት የማዳበሪያ ፋብሪካና የጋዝ ማውጫ ጣቢያን ማንሳት እንችላለን። ተጨማሪ ሌሎች ግዙፍ ፕሮጀክቶችም እውን የሚደረጉበት የሚጀመሩበት ዓመት ይሆናል ተብሎ ይጠበቃል። በተለይ የጋዝ ፕሮጀክቱን በተመለከተም ቀደም ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል በነበራቸው ቆይታም በይፋ የነዳጅ ምርት የጀመረበትን ፕሮጀክት ማስመረቃቸው ይታወሳል። በዚሁ ሁነትም እንግዲህ በናይጀሪያዊ ከበርቴ አሌኮ ዳንጎቴ የሚገነባው የማዳበሪያ ፋብሪካም የመሰረተ ድንጋይ የተጣለበት ዘመን ሁለት ሺ አስራ ስምንት እነዚሁ ትልልቅ አገራዊ ትርጉም ያላቸው አህጉራዊ ጋንም ይበልጥ ሊያሻገሩ የሚችሉ ሀገራዊ ፕሮጀክቶች እንደመሆናቸው መጠን ሀገር ለራሷም እንዲሁም ለሌሎች የጎረቤት ሀገራት የምታበረክተው አስተዋጽኦም በዚሁ መጠን ከፍ የሚልበት ዓመት ይሆናል ተብሎ ይጠበቃል። ከዛ ባሻገር በርከት ያሉ የልማት ፕሮጀክቶችም ጭምር የሚጀመሩበት ነው። የትልቁ የሀገር ሀብትና የአፍሪካ ኩራት በዓለም አቀፍ ደረጃም ገዘፍ ያለ ስም ያለው የኢትዮጵያ አየር መንገድ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክቱ ባሻገር በቢሾፍቱ በአፍሪካ ቀዳሚ የሆነውን ትልቁን ግዙፉን የአውሮፕላን ማሳረፊያዊ ጣቢያን በይፋ ፕሮጀክት የጀመረበት ዓመት ነው። 2018 ይህም ተጠናክሮ ይቀጥላል ተብሎ ይጠበቃል። እነዚህና ሌሎች ጉዳዮችን የተመለከተ የመነሻ ንግግር የፌዴራል ፕሬዚደንት ታያዝ አስቀጽላ ሲያነሳሉ ተብሎ ይጠበቃል። ፕሬዚደንቱም ወደ ምክር ቤቱ እየገቡ ይገኛሉ። ምስል ላይ እየተመለከተ እንደምንገኘው ስድስተኛ የህዝብ ተወካዮችና የፌዴሬሽን ምክር ቤት አምስተኛ ዘመን የጋራ የመክፈቻ ስነስርዓት ከደቂቃዎች በኋላ የሚጀምር ነው የሚሆነው የሚጠበቁት የክብር እንግዳው የፌዴሪክ ፕሬዝደንት ታዬ አጽቀሥላሴ ወደ ምክር ቤቱ አዳራሽ እየገቡ ይገኛሉ። አዲስ ሚዲያ ኔትወርክ ላይ ምርጫ አድርጋችሁ ስለቆያችሁ እናመሰግናችኋለን። የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ መክፈቻ ስነስርዓትን ከዚሁ ደቂቃ ጀምሮ ወደ እናንተ ማድረሳችን የምንቀጥል ይሆናል ከጊዜያዊ ስቱዲዮችን የአንድነታችን አርማና የሉዓላዊነታችን መገለጫ የሆነውን የህዳሴ ግድብን በተባበረ ክንድና በበሳል እና ቆራጥ አመራር ባስመረቅንበት እና ሌሎች ቀጣይ የትላልቅ ፕሮጀክቶችን ይፋ ባደረግንበት ማግስት የምናካሄደው የሁለቱ ምክር ቤቶች አባላት የጋራ ስብሰባ ነው። እኛ ኢትዮጵያውያን ሪቫን እንጂ ተስፋ አንቆርጥም። እንኳን ደስ አለን እንኳን የኢፌዴሪ ፕሬዚዳንት ክቡር ታዬ አጽቀሥላሴ፣ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ፣ የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፎ፣ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘሁ ተሻገር፣ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ክቡር አቶ ቴዎድሮስ ምህረት፣ የተከበራችሁ የሁለቱ ምክር ቤት አባላት፣ ጥሪ የተደረገላቸው የሃይማኖት አባቶች የሃይማኖት አባቶች ጥሪ የተደረገላችሁ ክቡራንን እንግዶች፣ ክቡራትና ክቡራን፣ በሁለቱ ምክር ቤቶች የጋራ የአሰራርና የስብሰባ ስነስርዓት ደንብ ቁጥር ሁለት ሁለት ሺ አንቀጽ ስድስት ንዑስ አንቀጽ አምስት መሰረት የሪፐብሊኩን ብሔራዊ መዝሙር ከመቀመጫችን ተነስተን ክቡር ፕሬዚደንትንና ክቡር ጠቅላይ ሚኒስትሩን ከመቀመጫችን ተነስተን በታላቅ አክብሮት አሸኛኘት እንድናደርግላቸው ይጠይቃሉ።